ጀማኔሽን ይዋል ሻሽ አስተሳሰሯ ራሱ በጣም ነው ግራ የሚያገባው። ቀሚስ አለባበሰሯ ሰው አለባበስ ሁሉ ግራ እስከሚያገባ ድረስ ይቀየራል። ይውላችሁ እንደዚህ ታይቶኛል። እኔ የማርያም እህት ነኝ አለች። መቼም ይሄ ህዝብ ብዙ ጉድ እየሰማ ነው ጸጥ የሚለው። ሆነ ሰዓት ትሁት ትሆናለች፣ ሆነ ሰዓት አርደኛ ትሆናለች፣ ሆነ ሰዓት ትሰክሳለች። ከዛ ጭራሽ ክንፍ ማውጣት ፈለገች። የሆነ ጊዜ እንትናው ገዳምን የሚያክል ቦታ ሄዳችሁ እጠፍ ብላችሁ ከቤት የምትገቡ ሰዎች እባካችሁ፣ የገዳሙን ረድኤት በረከት ቃል ኪዳ ብቻን ይበቃችኋል። እና የልባችሁን ቋጠሮ እዚያው ለገዳሙ ነገራችሁ። ሲቀጥል ደግሞ አንዳንድ ጊዜ በስሜትነት እርስ በራሳችሁ ቤት ውስጥ የምትሿሿሙ ሰዎች አላችሁ። እንደዚህ ለጸሎት ምናምን ትሉ ትሰባሰቡና፣ ከዛ እርስ በርስ ትሿሿማላችሁ እዚያው እንኳን ማርያምን ወለተ ማርያምን በህልሙ ማያይ ሰው ዛሬ መቤታችን ማርያም ተገልጣልኝ ምናምን ይላል። እውነትህን ነው ፕሊስ አትቀለዱ። እኔ የእግዚአብሔርን መንግስት የሚያቀልብኝ ሰው እኔ አይመቸኝም። በቃ እንዲህ ማለት ቅዱሳን በጣም በብዙ ተጋሉ ነው ለዛ ደረጃ የበቁት። እና በአጭሩ ምላችሁ ነገር ምንድን ነው መጽሐፈ ሲራክ ምራፍ 26 ምን ይላል መሰላችሁ? ህልምን የሚያምን በደመና እንደሚረመመል ጉምን እንደሚዘግን ሰው ነው ይላሉ። እና የማይሆንን ነገር እንደሚሆን አድርጋችሁ ህይወታችሁን አታበላሹ። የምታስታውሱ ከሆነ ጀማነሽ ሰለሞን አርቲስቷ ህይወታቸው መስቀልቀሉ የወጣው በእንደዚህ አይነት ጉዳይ የተነሳ ነው። አሁን ጀማነሽን ይዋት ሻሻ፣ አስተሳሰሯ ራሱ በጣም ግራ የሚያጋባው ቀሚስ አለባበስ፣ ራስ ሰው አለባበስ ሁሉ ግራ እስከሚያጋባ ድረስ ይቀየራል። ይውላችሁ ጀማነሽ ሰለሞን በእንግዲህ ሰላም ሆና እንጀራ እየበላች ከምትሰራበት የትወና ሙያ የወጣችሁ በምንድን ነው? ድንገት የሆነ ሰው ቃዣ፣ ማን እንደ ቃዣ፣ እሷቱን የሆነ ሰው ቃዣ። ከዛ ኤልያስ መጥቷል ብለው ቁጭ አሉ። ወት የዮሐንስ ራዕይ ምዕራፍ 11ና 12 ስታነቡ ኤልያስና ኖ ከመምጣታቸው በፊት ምድር ላይ ምን አይነት ነገር እንደሚፈጠር መጽሐፍ ቅዱስ ግልጽ በሆነ መልኩ ይናገራል። ጸጥ ብለው በቃ ኤልያስ መጥቷል አሉ። ከዛ ተሰባሰቡ ምናምን የሆነ አንድ አይነት ነጠላ ምናምን ለበሱ። ከዛ ቶመስ ቀል ነው ትክክለኛው ምናምን ነገር አሉ፣ ቶመስ ቀል አደረጉ። ከዛ ኦርቶዶክስ የሚለው ስም የሰይጣን ስም ነው አሉ። አንዳንድ ጊዜ ያለ እውቀት መጓዝ በነገራችን ላይ ይሄን ያክል ነው ግራ እንድትጋቡ የሚያደርገው። ኦርቶዶክስ የግሪክ ቃል እንደሆነ አያውቁም። እና እንዲሁ ከመሬት ተነስተው የግሪክ ቃል መሆን አለመሆኑን ቺክስ አያደርጉም ሪፈር ኦርቶ ምን ማለት ነው? ዶክስ ምን ማለት ነው? እያንዳንዱን ነገር ሪፈር ሳያደርጉ ኦርቶዶክስ የሚለው የሰይጣን ስም ነው ምናምን። ግን እኮ ቀጥተኛ መንገድ ማለት እኮ ነው፣ ትርጉሙ ምን እንደሆነ እራሱ ሳያውቁት ማለት ነው። ከዛ ተባለ ተባለ፣ መጨረሻ ኤልያስ ማኑ ይባላል የሆነ አጭር ሰውዬ፣ አጭር ምን አይነት ሰውዬ ነው? አበሻ ቅዱስ ሚካኤልዬ ኢትዮጵያዊ የሆነ የቀበሌ መታወቂያ ያለው ነገር ግን እነሱ ኤልያስ ብለው የሚጠሩት በቤት የሚንቀሳቀስ ሰው። ጋይስ ፕሊስ፣ በእነዚህ ነገር አትታለሉ። ሰው ከቤተ ክርስቲያን በራቀ ቁጥር የዚህን ያክል ነው የሚታለል ይሆላችሁ። ምንም ነገር በህይወታችሁ ይፈጠር በመጀመሪያ ቤተ ክርስቲያን በቃ። እሺ ወደፊት ወደ ቤተክርስቲያን ቀረቡ። ልክ እንደዚህ ዝም ብለው ዝም ብለው የሚቃዡ ሰዎች አሉ በየቦታው በየቦታው እንዲህ በጣም ትንንሽ በሆነ ነገር የሚቃዡ ሰዎች አሉ እና ኤልያስ መጥቷል ምናምን ብለው እዛው ምን ይፈጠራል በቤት በቤት ነው ሄደው ሰውዬው አሁንም በቤት ነው የሚንቀሳቀሱ የሆነ ፕራዶ የሆነች መኪና አለች በዛ ነው የሚንቀሳቀሰው ሲመጣ ሁሉም ይሰግድለታል የትኛው የልባቸው ቋጠሮ የትኛቸው የቤታቸው ጎዶሎ እንደሞላ እንደተፈታ መድኃኔዓለም ለሚወቀው ሰውዬው በቃ ዝም ብሎ እየተንቀሳቀሰ ነው ይበላል ይጠጣል ይሄን ያክል ነው ህይወታቸው። የተበላሸ ያለ እና ደግሞ ስንዱንም ታቋታላችሁ። አንዳንድ ጊዜ እንዲህ መቃዠት እንድትታበዩም ያደርጋቸዋል። ስንዱ በቃ በጣም ነው የምታሳዝነው ስንዱ ምንድነው? ይሄ ቴንኪቤል፣ ቴንኪቤል ምናምን እያሉ የሚዘምሩ ህጻናቶች አሉ፣ አለ መዝሙር አለ እና ልክ እንደዚህ አይነት መዝሙር ዘምራ ያልጠገበች እህት ነች ይመስለኛል። ለምሳሌ ስንዱን በተመሳሳይ መጣች። ከዛ በኋላ እንደዚህ ታይቶኛል፣ እኔ የማርያም እህት ነኝ አለች። መቼም ይሄ ህዝብ ብዙ ጉድ እየሰማ ነው ጸጥ የሚለው። በቃ የማርያም እህት ነኝ፣ ስሜ እህተ ማርያም ነው አለች። እሺ፣ ከዚያ የሆነ ትልቅዬ ዱላ አሰራች። ጫፉ ወፍራም የሆነ ትልቅዬ ዱላ አሰራች። አሰራጅ፣ እያንዳንዱ ጳጳስ በዚህ ዱላ ነው አናት አናቱን የምለው ምናምን። ፌደራል ፖሊስ እንዳልቅብሽ ይሏት፣ ፌደራል ቢሆን በዚህ አናት አናቱን ነው የምለው እና ግራ ያገባታል። የሆነ ሰዓት ትውጥ ትሆናለች፣ የሆነ ሰዓት አርደኛ ትሆናለች፣ የሆነ ሰዓት ትሰክሳለች። ከዛ ጭራሽ ክንፍ ማውጣት ፈለገች። የሆነ ጊዜ የለበሰችው ቀሚስ ላይ የሆነ ቪዲዮ አይቼ ነው ስለገረመኝ ነው። እናንተ ትዩትዮ እርግጠኛ አይደለሁኝም። የለበሰችው ቀሚስ ላይ ክንፍ ያለው ነገር አሰላቸው፣ እንደ ቲንክ ቤል ምናምን፣ እንደ እንትን ክንፍ አሰራሽ። ተወዳጆች ቀሚሱ ላይ ክንፍ። ከዛ ኢትዮጵያ፣ እኔ ኢትዮጵያ ንግስት ምናምን ምናምን ማለት ጀመረች። ከዛ በኋላ ይሄን ያክል እንድትቀዡ ያደርጋቸዋል። ያያችሁት ሀሳብ ለምሳሌ ሰው የሆነ የሰማው ነገር እውነቱን ውሸት መዳኘት የሚችለው በቤተክርስቲያን ትምህርት ነው። ስለዚህ በመጀመሪያ ቤተክርስቲያንን አስቀድሙ። ዝም ብላችሁ ቤታችሁ ተቀምጣችሁ የምትቃዡ ሰዎች አላችሁ እና እንዲህ አይነት ነገር መጥፎ ነው። እሺ፣ እሺ ተወዳጆች፣ እንዲህ አይነት ነገር መጥፎ ነው። በቻላችሁ ታቅም በደንብ ቤተክርስቲያንን እወቋት፣ ወደ ቤተክርስቲያን ቀረቡ። እሺ፣ እኔ ተወዳጆች በርቱልኝ። አንድ ነገር እንትን ልበል፣ ይቅርታ። እዚህ ላሉ እህት ወንድሞቼ ማለት የትኛውም ገዳም ብትሄዱ፣ ምንም ብትሉ፣ በተለይ ደብረ ሊባኖስ ስትሄዱ፣ ንኪ አጋጠመኝ፣ እዚህ ቦታ እንደዚህ መብራን የምትገለጥላቸው እናት፣ እንደዚህ የሚገለጥላቸው አባት ማርያምን እንዳትሞኙ። እኔ ማለቀው ህይወት ስ ገብቻለሁ በእንደዚህ አይነት አንድ እናት አሉ ምናምን ተብለን ሄደን እና ማለቀውን ሰው ማለት በቁርባን እስከ ማጋባት ደረጃ የደረሱ እናት ነበሩ እና እግዚአብሔር ይመስገን ሁሉም ነገር አልፏል። ከሁሉም ነገር በጥች አለው ግን እኔ ተምሬበት ያለው እና እናንተም ተማሩበት። የትኛውም ገዳም ስትሄዱ ጸሎታችሁን አድርሱ። ከቻላችሁ እዛ የምትቆዩ ከሆነ ቤት ተከራይታችሁ ቆዩ እንጂ ከሊያባት ጋር ምናምን በቃ አንድ አምላካችሁን ብላችሁ ነው የምትሄዱት። ንሳ መግባት ካለባችሁ ለአንድ አባት እንጂ፣ ይሄ በየቦታው መቤት የተገለጠችልኝ ድንግል ማርያም እንደዚህ ያለችኝ የአንቺ ራይ እንደዚህ ነው፣ የአንቺ ህይወት ከዚህ ሰው ጋር ነው እየተበላላችሁ ማለት፣ ህይወታችሁ አይበላሽ። በቃ እኔና አራት ጓደኞቼ ህይወታችን በዚህ ምክንያት ተበላሽቷል። አንደኛ እኔና አንደኛዋ ተለያይተናል እግዚአብሔር ስላልፈቀደ በቃ ያ ህይወት የኛ ስላልሆነ አንደኛዋ የኑረች ነው አብራ ግን በምትኖረ ስደስተኛ አለችም። አንደኛው ጓደኛ ልጅ የት እንዳለች እንኳን አናቅም። ልጁ የት ይዟት ሄዶ እየኖረ እንዳለ እንኳን አናቅም። ከአንድ ሰፈር ነበር ተሰብስበን ሄድና ሁላችንም ማለት ነው። እና እዛ ለሱበ አስራ ስድስትን በምንቆይበት እሳት ነው እንደዚህን ነገር ገጥሞን እዛ ቤት የገባ ነው። እና በተለይ ደብረ ሊባኖስ የምትሄዱ ከተ ወንድሞቼ፣ በቃ እዛው ጻድቁ ተክል እዛው ደጁ ላይ ሆኑ። በቃ ሌላ አባት እንደዚህ እና ትልቅ ሰው ናቸው ምናምን የሚባል ነገር የለም። እኔ ለእነሱ አባቴም ነግሬያቸው፣ እንደዚህ ሲጀመር ገዳም ተሄዱ አይቆይም ነው ያሉኝ እና በቃ ይህን ነገር አድርጉ ሴቶች እህቶች፣ ይህ ደግሞ በቃ ማለት ወተን ሚዲያ ላይ ባሌ እንደዚ ያደረገኝ ባሌ መታኝ ምናምን ከማለት ይልቅ እኔ ምን አድርጌ ነው በሉ። እኔ በህይወቴ ማለት ነው ስድስት ወር ሰባት ወር ማለት በቃ ይሄ ከጓደኝነቱ ጭምር ሻ አንድ ዓመት ከምናምን ሆኖናል እና አንዴ ነው ክፉ ቃል የተናገረኝ። እሱንም በጣም ይሄ ትግስቱን አስጨርሼው ማለት ነው በቃ እንዴት ልበላቸው? አራይ ምን የሆነ የሰው ልጅ እንደዛ ታግስኛ ቀነ በጣም ትግስቱ ሲያልቅ መጥፎ ቃል ተናግሮኛል። ግን ተናገርከኝ ብዬ ደግሞ መልሼ ለእሱ ላሳደገችው እናቱ ደውዬ ብሶቴን ተናገርኩ ማለት ነው። ግን ሞኝነቴ የገባኝ ያኔ ነው ማለት በጣም ብዙ አመት ታገሰኝ። አንድ ቀን አንድ ቀን ቃል ሲናገረኝ ሆነ መጥፎ ቃል ሲናገረኝ እኔ ከፋኝ ማለት እሱ ምን ያህል ጊዜ ከፍቶታል ብዬ ነው ያሰብኩት። ለአንዲት ቀን እኔ እንደዛ ከተከፋኝ እኔ በጣም ብዙ ጊዜ ሳመናጭቀው ከስራ ደክሞኝ ስመ እመጣለሁ። በእርግጥ ይደክመኛል፣ ግን እሱ ደክሞት መቶ እንኳን መጥፎ ጥፊት አያሳየኝም። እኛ ሴቶች ችግራችን ውጭ ሁለን ደክሞን ስንመጣ እንዴ ወጥቼ ሰርቼ እየገባሁ ምናምን እሱ ያለ የሚል አእምሯችሁ ላይ ይመጣል እና፣ እሱ ስህተት ነው። በቃ ምን ሰራው ለራሳችን ነው። እኔ ማለት ባልሰራ ደስ ይለዋል፣ ግን ጭንቀት እንዳለብኝ ስለሚያውቅ ወተሽ ስሪና ነኝ ምናምን ነው የሚለኝ። እና በቃ ከቻላችሁ ማለት የሆነ ባሎቻችሁ ላይ ከመፍረድ ይልቅ እኔ ምን አድርጌ ነው በሉ። መጀመሪያ እናንተ ሰላሙን ካሳጣችሁት እንዴት እሱ ጥሩ ፊት ሊያሳየን ይችላል? እና ይህን አስተካክሎ አመሰግናለሁ። ፈለገ በጣም አመሰግናለሁ። በጸሎት አስቡኝ መልካም እግዚአብሔር ያክብርልን እናመሰግናለን ጥሩ መልክ